ሀይምዬና ብሩኬ ከእናታቸው ጋር ከሙሼ ጋራ እምር ድምቅ ፍክት ብለው ፋፈሽ ብለው እምር ብለው ነው የመጡት። እና እግዚአብሔር ይጠብቃችሁ ብያለሁኝ። ለሁሉም እናቶች እድሜና ጤና ይስጥልን። እናት ለዘላለም ትኑር፣ ክፉ አይንካቸው። እናቶቻችን ነን ማለት ነው እና ውድ ቤተሰቦቼ፣ ሀይምዬ ደግሞ ከሙሼ ጋር የሚያመሳስል ነገር አለ። እኔ ብቻ ነኝ የታየኝ ወይስ እናንተም ጭምር ናችሁ? እውነቴ ነው የምላችሁ፣ እንዴት እንደምወዳቸው ማለት ነው እና የብሩኬ ወንድሞች ለሀይምዬ ያላቸው ቦታ፣ አክብሮት፣ መውደድ እንዲህ በቃል የሚገለጽ አይደለም። በጣም ብዙ ጊዜ አይተናቸዋል እና የዚህ ሁሉ ውጤት ደግሞ የብሩኬ ነው። በቃ ብሩኬ ስለ ሀይሚ ምን አይነት ሴት እንደሆነች ምን አይነት ስማርት ሴት፣ ልባም ሴት፣ ጀግና ሴት እንደሆነች ከሚያዩት በላይ የሚናገሩት ብሩኬ የሚያወራው ስለ ሀይሚ የሚናገረው፣ ይህ ሁሉ ደግሞ እንዳስከብራት እንዳስወድዳት እያደረገው ከፈጣሪ በታች ብሩኬም ነው ለቤተሰቡ ማለት ነው ለሱ ቤተሰብ እና ትናንትና መለኛው ወንድሙንም አይተናል። በዚህ አጋጣሚ ኮንግራብ እያለው ወደ ሀያ አምስት ሺህ እንግዲህ፣ ሀያ አራት ሰዓት አልሞላውም እንግዲህ፣ ወደ ሀያ አምስት ሊገባ ነው። ኮንግራብ እያለው፣ በጣም መልካም ሰው ነው። ወደዚህ ዩቱብ ከመጣ አንስቶ ለሀይሚዬ መከታ ነው። ሀብቴም እንደዚያው የሀይሚ መከታ ነው። ወንድሞቹ በአጠቃላይ በቃ ለሀይሚዬ ያላቸው ቦታ እጅጉን ያስደንቀኛል እና ይሄ ሁሉ መከባበራቸው ትንሹ ትልቁን ትልቁ ደግሞ ትንሹን እንዴት እንደሚከባበሩ እንዴት እንደሚነፋፈቁ አክብሮታቸው በጣም ነው የሚያስተጋባው። ይሄ ደግሞ አስተዳደግ ነው። እሙሸ እንዴት አድርጋ እንዳሳደገቻቸው ሴት ሁና እንዳባት እንደ እናት ሁና በጥሩ ስነ ምግባር ኮትኩታ ያሳደገቻቸው ልጆች ከራሳቸው አልፎ ወደዚህ ወደ ሚዲያ እንኳ ከመጡ በኋላ ለሌሎች ያስተጋባል። ፍቅራቸው፣ መከባበራቸው፣ መዋደዳቸው በጣም ነው የሚያስገርመኝና እውነት እግዚአብሔር ከዚህ በላይ ፍቅሩን ያብዛላችሁ እላለሁኝ። እና በጣም ነው የሚያምሩት የእውነት ማለት ነው። እና ሀይሚዬ ደግሞ የሁሉ ድምቀት፣ የሁሉ ጨሪቃ፣ የሁሉ ነገር ናት። በቃ ምን ልበላችሁ። እና የሰው መውደድ የሚሰጥ እግዚአብሔር ነው። ከዚህ በላይ ሞገሱን ይጨምርላችሁ ክፉ አይንካችሁ፣ ምቀኛችሁን ይያዝላችሁ፣ ከክፉ ሁሉ እግዚአብሔር ይሰውራችሁ ማለት እፈልጋለሁኝ። ያው የልጅ ምርቃንም ቢሆን ትላላችሁ እና እጅጉን ደስ ብሎኛል ዛሬ ስለመጡ ከሙሼ ጋራ ማለት ነው እና በቃ ሳያቸው እንደዚህ ሙሼ እና ሀይሚዬ በቃ እናትና ልጅ የእውነት እናትና ልጅ ነው የሚመስሉኝ እና እግዚአብሔር ሲያገናኛቸው እንደዚህ ነው። በቃ እግዚአብሔር እህሏችሁ እግዚአብሔር መንገዳችሁ መልካም ሲሆን፣ እኔ እንዴት እንደሆነ አላቅም የፈጣሪ ስራ እጅጉን ያስደንቀኛል።